በአማራ ክልል በሁሉም ቀጠና የሚደረገው ከባድ ትንቅንቅ አሁንም ተባብሶ ቀጥሏል። ዛሬ አዳሩን ከሌቱ ስድስት ሰዓት ጀምሮ በተደረገው ውጊያም የአገዛዙ ከፍተኛ የጦር አዛዥ መገደሉን ወታደራዊ ምንጮች ገልጸዋል። ጀኔራሎቹ እርስ በርስ መግጠማቸው ሰምቷል። የክረምቱ ጉምና ናዳም የጸደይ ወራቱ ውርጭና ፀሐይ ሳይበግራቸውም ቅጠል ለብሰው ድንጋይ ተንተርሰው እየተፋለሙ ያሉት ፋኖ የአብይ አህመድን ጀነራሎች ከባድ ውጥረት ውስጥ እንደከተቷቸውን የተነገረው ትናንት በከባድ ፍርሃት ውስጥ እየተናጡም ስብሰባ ላይ የነበሩት ጀነራሎቹ መጣላታቸውን የገለጹት ወታደራዊ ምንጮች ሽጉጥ መማዝ የቀራቸውን ጸብ የፈጠረው ክስተትም ታውቋል። አብራችን ውስጥ ቆዩ። ሁሉንም በዝርዝር የምታደምጡት ይሆናል። የአብይ አህመድ አገዛዝ ይፈራ የነበረው የፋኖ አንድነት ይፋ ሆኗል። በወሎ ቀጠና በዋር ከምሬ ወዳጆ የሚመራው ሰራዊት በይፋ አንድነቱን መቀላቀሉ የሚሰማውም በዚህ ዙሪያም ተጨማሪ መረጃ ሰናድተናል ትሰሙታላችሁ። የክልሉን ሹማምንት ከባድ ፍራሶስት የከተተም ከባድ ዘመቻም ፋኖ ሊጀምር መሆኑን የወታደራዊ ምንጮች ለሚዲያችን ገልጸዋል። ይህን የተመለከተ መረጃ አለን። ወደ እናንተ ይደርሳል። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያም አስቸኳይ እና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርዕስቶች ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና የጠይቅን። በቀጥታ ወደ ዝርዝር መረጃዎች አለፍን። በድጋሚ አብራችሁን ቆዩም። የክረምቱ ጉምና ናዳም የጸደይ ወራቱ ውርጭና ፀሐይ ሳይበግራቸውም ቅጠል ለብሰው ድንጋይ ተንተርሰው እየተፋለሙ ያሉት የፋኖይሎች የአብይ አህመድ እንጀራሎች ከባድ ውጥረት ውስጥ እንደከተቷቸው ሰምቷል። የአብይ አህመድ አገዛዝ ፋኖን ሙሉ በሙሉ አጥፍቻለሁ በሚል ምክክር አድርጎና ያለ የሌለ ኃይሉን አሰልፎ ያወጅባቸውን ዘመቻም በድል እየተወጡ የአማራ ሕዝብን ከመናቅና ከመዋረድ የታደጉት የአማራ ፋኖች ታላቅ የአንድነት ብስራት ያሰሙ ሲሆን፣ ይህ ደግሞ ለአራት ኪሎ ሹማምንት ከባድ የራስ ምታት እንደጣለባቸው ነው የተነገረው አንድ ከሆኑ ያልቅልናል በሚል ሚሊዮን ብር በጅቶም መለየትን የሚሰብኩ የሚዲያ ሰራዊቶቹን አሰልፎ የነበረው አብይ አህመድ አደገኛ ሲረው በጠበብት የአማራ ልጆች ስለከሸፈበት ከባድ ጭንቀትና ትርምስ ውስጥ መግባቱን የመረጃ ምንጮች ገልጸዋል። እንደ ምንጮቻችን ገለጻ ከሆነም የአማራ ክልል ከፍተኛ አመራሮች ማታ ላይ ለአስቸኳይ ስብሰባ ጥሪ ተደረገላቸው ሲሆን ርዕሰ መስተዳድሩን ጨምሮ ከወረዳና ክልል ባለው የአማራ ብልጽግና መዋቅር ውስጥ ያሉ ሹማምንት በያሉበት ከመከላከያ ጋር እንዲወያዩና እንቅፋት የተባለ አመራር እንዲባረር የሚደረግ መሆኑንም ምንጮች ገልጸዋል። ከቀናት በኋላ ሊበስር የታሰበውን የፋኖ አንድነት መረጃው ደርሶኛል በሚል ብርሃኑ ጁላ ከና በውታደሰም ሟምር ተሰማና ዘውዱ ሰጣርጌ ጋር ውይይት ማድረጉ የተሰማ ሲሆን ጄኔራሎቹ በሽጉጥ ቀረሽ ከባድ ክርክር ሳይስማሙ ተለያይተዋልም የተባሉ ፋኖ አንድ ሳይሆን ጨርሰናል ሲል የነበረው መሐመድ ስማም በፋኖ መሃል የነበረው ክፍተት ተፈቷል ቻልነው ሁሉ ሞክረናል። በአሁኑ ጊዜ ከመዋጋት ውጪ አማራጭ የለንም ሲል ሐሳብ ያቀረበ ሲሆን ለዚህ ሁሉ ያበቃ እናንተን በሚል ብርሃኑ ጁላ ወርፎታል። የሚሉት የመረጃው ምንጮች በዚህ ስብሰባም የአማራ ቀንደኛ ጠላት የሆነው የአብይ አህመድ ታማኝ አገልጋይናም ታዛዡ አቦት አድስም ከፋኖ ጋር መንግስት የድርድር ጥያቄ አቅርቦ ካልፈታም፣ ወጣቱ ወደ ፋኖ እየተመየ እየገባ በመሆኑም እንኳን ስልጣናችን እኛም አንተርፍም ተርፍን በሚል በሽንፊታ ጀበ ንግግር አድርጓል ሲሉ ነው የሚዲያችን ወታደራዊ ምንጮች የገለጹትም። በሚዲያ ፕሮጋንዳ ፋኑ መነጣጠልና የፋኑ ትግልን ማዳከሚ ቢቻል የመሰለው የአብይ አህመድ ቡድን ፕሮጋንዳ ሰባሪ ምሽግ ደርማሽ ታንክ ታጠቀ ጦር አባራሪ የሆኑ ፋኖዎች በፈጠሩት አንድነት ሳቢያም ከባድ ፍርሃት ውስጥ ገብቶ እንደሚገኝም ተመላክቷል። ይህ በእንዲህ እንዳለ በምስራቅ አማራ ቀጠና ፋኖ በወሰደው የስቦ መምታት እርምጃ በጠላት ላይ ከባድ ኪሳራ መድረሱ ተነግሯል። በኦፕሬሽኑ በርካታ የብልጽግና ቡድን ወታደሮች ሲገደሉም ሻለቃ አዛዥን ጨምሮ ከስምንት በላይ መቁሰላቸውም ታውቋል። በምስራቅ አማራ ቀጠና ግዳን ወረዳም ልዩ ስሙ ወይራበር ተብሎ በሚጠራው አካባቢ ጥቅምት 20 2018 ዓ.ም ለጥቅምት 21 አጥቢያ ሌሊቱን በተደረገው ውጊያም በሰሜን ምስራቅ 47ኛ ክፍል ጦር ላይ ከባድ የሆነ ሰብዓዊና ቁሳዊ ኪሳራ መድረሱን ሚዲያችን ለማረጋገጥ ችሏል። ባፋ ሚስት አሳምረው ኮር በቅጽል ስሙ ዘንዶ በመባል በሚጠራው በአርበኛ ብርሃን አሰፋ የምትመራው ጠራሪ ክፍለ ጦር ስር የሚገኙት የትግስቱ ቢራራሽ አለቃ አባላት አጥቢያ ሌሊቱን በፈጸሙት ጠላትን ወደ ቀይ ዞን አስገብቶ የመምታት ኦፕሬሽን ታላቅ ድል መገዳጅታቸውም ታውቋል። እያገዘዙ ኃይል በመድፍና በቢኤም ከባድ መሳሪያ ታግዞ ተዋግቷል በተባለበት በዚህ የሌሊቱ ውጊያም ጋራ ሸንተረሩን ልክ እንደ ቤታቸው በሚያውቁት የጠራሪ ጀግኖች ክፉኛ ተመቶ አስክሬኑ በየቦታው አንጠባጥቦም ወደ ሙጃ ከተማ መፈርጠጡን በኮሩ ስር የጠራሪ ክፍለጦር ህዝብ ግንኙነት ክፍል ለሚዲያችን በላኮ ቋንቋቸው ምርጃ ገልጿል። በዚህ ኦፕሬሽን በሰሜን ምስራቅ እዝ የ47ኛ ክፍለ ጦር አባል የሆኑ በርካታ ወታደሮች ሲገደሉም ጦሩን እየመራ የነበረው ሻለቃ ዛዥን ጀምሮም ከ8 በላይ የሚኖስ ደግሞ ክፉኛ መቁሰላቸው ተረጋግጧል። በውጊያው ሶስት ወታደሮች ሲማረኩም በርካታ ቁጥር ያለው ጥቁር ክላሽንኮ መሳሪያም 500 የክላሽ ተተኳሽና ከ200 በላይ የብሬን ተተኳሽ በፋኖም መማረኩ ተገልጿል። ውጊያው በፋኖ በኩል የፋኖን የመዋጋት አቅምና ጥበብን በጋሪ ያሳየነው የተባለ ሲሆን፣ በአንጻሩ ደግሞ በአገዙ ኃይል ወታደራዊ እውቀትም ሆነ ጥበብ በሌላቸው የሚመራ ተራ የመንደር ዱርዬ ስብስብ መሆኑን በግልጽ አስመስክሯል። ምን ተባሉም በዚህ ወደ ውጊያም 3 ቁር ክላሽ 500 የክላሽ ተተኳሽ፣ 200 የብሬን ተተኳሽ ገቢ ተደረገ ሲሆን ከአምስት በላይ ምርኮኛ፣ የቆሰለ ሻለቃውን ጨምሮ 8 የተነመሰሰ፣ በአጠቃላይ ጠላት ላይ ከባድ ኪሳራ ደርሶበትና ሽንፈቱን ተከናርቦም ወደ መጣበት እግሬ አውጪኝ ብሎ ፈርጥጦ ተመልሷል ሲል የምስራቅ አማራ ቀጠና ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ጥራሪ ክፍለ ጦር ቃል አቀባይ ፋኖ ሞላ ተመስገን መረጃውን ለሚዲያችን አድርሷል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ሜጀር ጀነራል ባንታባትም አንደኛ ኮር ጣና ገላዲዮስ ክፍለ ጦር ያገዙ ሰራዊት መነሻውን ሐሙሴት ከተማ በማድረግ ወደ ወረታና ደብረ ታቦር ከተማ እየተንቀሳቀሰ እያለም ጉማራ ከተማ ሲደርስ በጣና ገላዲዮስ ክፍለ ጦር አብራክ አናብስቶቹም በጣና ብርጌድና አንበሶ ብርጌድ በጥምረት ቀኑ 6 ሰዓት እስከ 7 ሰዓት በተፈጸመ ድንገተኛና ፈጣን የማጥቃት አውደ ውጊያም ጉማራ ላይ የነበረው ታጣቂ ቡድን ከሐሙሴት የመጣው ኃይል እግሬ አውጪኝ ብሎ ወደ ከተማ ለቆ ፈርጥጧል ብሏል። ምንጮቹም በዚህ ያልታቀደው ጠላት አስክሬኑ ሁሉ ትቶ ፈርጧል፣ የሚለው የመረጃው ምንጮች አንበሱና ጣና ብርጌድ ጉማራ ላይ ጠላትን በየአቅጣጫው ሲበታትኑ የጣና ብርጌድ አካል የሆነችው እሸት ሻለቃ ደግሞ ሐውስት ከተማ በመግባት ተጨማሪ ያገዛው ታጣቂ ቡድን ወደ ጉማራ እንዳይንቀሳቀስ አድርገዋለች ነው የተባሉ። እሸት ሻለቃ ወደ ከተማ ያገባው በአርሴማ በኩል ሲሆን አርሴማ ላይ የነበረውን የጠላት ኃይል ድንገተኛ ጥቃት በመክፈት መድረሻ በማሳጣት በውጊያው ጠላት ከፍተኛ የሆነም የአካል የቁስና የሥነ ልቦና ጉዳት ማስተናገዱንም የመረጃው ምንጮች አክለው ገልጿል። የተከብራቹ* ቤተሰቦች፣ መረጃችን ሲቀጥል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ገጠና ሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር ከአዲስ አበባ 60 ኪሎ ሜትር ርቀት ላይ በቡልጋ ከተማ አስተዳደር ቱልፋ ከተማ ላይ ድንቅ ኦፕሬሽን መፈጸሙን አስታውቋል። የኃይለ ማርያም ማሞ ክፍለ ጦራን አብስቶች የሶስተኛ የሰላም ሷን ዳርግ ጊዜ ሬጅመንት እንደ ሁልጊዜም በረፍት የለሽ ኦፕሬሽን ድል ቁርሷ የሆነችው ክፍለ ጦሯም በአዲስ አበባ ከተማ ዙሪያም ቱልፋ ከተማ አስተዳደር ውስጥ በመግባት ዓርብ ለቅዳሜ አጥቢያም የብልጽግና ካምፕና ምሽግ እንዲሆን የከተማ አስተዳደር መቀመጫ ህንፃ ውስጥ በመግባት አስደማሚና አስደናቂ ኦፕሬሽን እየፈጸመ ሲሆን፣ በተኩስ ልውጡ ከፍተኛ የሆነም ቁሳዊም ኪሳራና የፋኖን ከብረ የተጠነከረ ክንድ መቋቋም ሲያቅጡም ሰራዊቱ እግሬ አውጪኝ ብሎ ብሎም ወደ ኦሮሚያ ክልል ፍቼ ገነትና በዙሪያው ያለው ግዛት ከተማዋን ለቆም ፈርጥጧል ሲል የክፍለ ጦሩ ቃል አቀባይ ገልጿል። ፋኖም ከአስደናቂው የከተማ ኦፕሬሽን መልስ ወደ ተቆጣጠራት ግዛት የምኒልክ የጦር ግምጃ ቤት ወደ ኮርማሽን ወረዳ ቀበሌዎች በድልና በጀግንነት እየተመለሰ ሲሆን ይህም የከተማ ኦፕሬሽን እንደሚቀጥል የአፋባ ደቡብ አማራ ቀጠናም አሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር ምክትል አዛዥ ለኦፕሬሽናልና ዘመቻ መምሪያ ኃላፊም አስታውቀዋል ሲል መረጃውን ያደርሰን አርበኛ በወጋ ለምንዳ ነው። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበርም በቀጣይ በሌሎች ዜናዎች እንዲሁም ጥቆሞ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።